ወደ ነበረበት አደጋ መመለሱ ተሰማ። የፕሬዚደንት ቭላዲሚር ፑቲንን አቋም ያንጸባርቃሉ የሚባሉት የቀድሞው ፕሬዚደንትና የራሽያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ፕሬዚደንት ዶናልድ ትራምፕ ፑቲን በእሳት እየተጫወቱ ነው፣ እኔ ባሎን ኖሮ ራሽያ ላይ በጣም መጥፎ መጥፎ ነገር ይደርስባት ነበር ሲሉ ትናንት ለሰጡት ማስጠንቀቂያ የባሰ ምላሽ ሰጥተዋል። ሞስኮ ላይ ሊመጣ የሚችለው የባሰ ነገር ሦስተኛው የዓለም ጦርነት ብቻ ነው። እውነቱ ይህ ስለመሆኑም ትራምፕ ይረዳሉ ብለን ተስፋ እናደርጋለን ብለዋል በቴሌግራም ገጻቸው። ይህ በእንዲህ እንዳለም የጀርመኑ አዲሱ ቻንስለር ፍሬደሪክ ሜርዝ ቁልፍ የኔቶ ሀገራት ጀርመንን ጨምሮ አሜሪካ፣ እንግሊዝና ፈረንሳይ በዩክሬን ላይ ጥለውት የነበረውን የጦር መሣሪያ ርቀት ከወራት በፊት ያነሱ መሆናቸውን ማስታወቃቸው ራሽያ የኒውክሌር መሣሪያ አጠቃቀም መርህ ውሃን ከከለሰችበት ሁኔታ አንጻር በራሽያና በኔቶ መካከል ቀጥተኛ ፍልሚያ እንዲጀመር የሚያስገድድ መሆኑን አርቴ የተሰኘው የራሽያ ሚዲያ ክሬምሊንን ጠቅሶ አመልክቷል። ሜርዝ ጀርመን እና ሌሎች አጋር አገራት ዩክሬን ጦርነቱን ለማሸነፍ ልትጠቀም የሚገባቸውን የረጅም ርቀት መቺ መሣሪያዎችን በተመለከተ የነበረባት ገደብ መነሳቱን ያስታወቁት ራሽያ የዩክሬን ዋና ከተማ ኪየቭ እና ሌሎች ግዛቶች በግዙፍ የሰው አልባ ወጀቦችና የሚሳይል ሩምታዎች ክፉኛ ከደበደበች ቀናት በኋላ ነው። ለዩክሬን በተሰጧት መሳሪያዎች ላይ ከእንግዲህ የሚጸና ገደብ የለም ከእንግሊዝም ወይም ከፈረንሳይ ወይም ከአሜሪካ እየተጣለ ገዳ የለም ብለዋል ደብሊው ዲአር የተባለው የጀርመን ቴሌቪዥን ባዘጋጀው ሁነት ላይ ሲናገሩ ሜርዝ መግለጫቸውን ሲያብራሩም ይህ ማለት ዩክሬን ካሁን ወዲያ ራሷን ለመከላከል ራሽያ ውስጥ የመረጠቻቸውን ኢላማዎች ያለምንም ገደብ ማውደም ትችላለች ማለት ነው እስከ ዛሬ ከተወሰኑ ልዩ እርምጃዎች በስተቀረ ይህንን በመደበኛነት መፈጸም አልቻለችም ነበር ሲሉ አክለዋል። የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጀርመኑ ቻንስለር መግለጫ በሰጡት ምላሽ ይሄ በጣም አደገኛ ነው ብለዋል። ይህ ዓይነቱ ውሳኔ ተወስዶ ከሆነም ለጦርነቱ ሰላማዊ እልባት ለመድረስ ካለን ፍላጎት ጋር የሚጻረር ይሆናል ብለዋል። ራሺያ ከዚህ በፊት በረጅም ርቀት ጦር መሣሪያዎች አጠቃቀም ላይ የተመለከተው ገደብ መነሳት ከኔቶ ጋር ይፋ ጦርነት ማለት መሆኑን ደጋግማ ማስገንዘበው አይዘነጋም። ፑቲን የተከለሰውን የኒውክሌር መሣሪያ አጠቃቀም መርሃቸውን ሲያስገነዝቡም በኒውክሌር ኃይል አገር የተደገፈ ማንኛውም ጥቃት ከጥቃት አድራሹ ጋር በጋራ በመሆን ወይም በመጣመር እንደተፈጸመ የሚቆጠር መሆኑንና የአይነቱ ጥቃት የመደበኛ መሳሪያ ጥቃት ቢሆንም እንኳ ራሽያ በምላሹ ኒውክሌየር መሳሪያ መጠቀም እንደምትችል የሚያስገነዝብ ነበረ ወይም የሚፈቅድ ነው። ምንም እንኳ ይህ የከፋ ማስጠንቀቂያዋ የሚዘገንን ቢሆንም ዩክሬን እንግሊዝና አሜሪካ ሰራሾችን ስቶርም ሻዶ እና አታካም ሚሳይሎችን ተጠቅማ የተወሰኑ ኢላማዎችን ራሽያ ውስጥ ስትመታ ሞስኮ ዛቻዋን አለመተግበሯ ይታወቃል። ገና ሥልጣን በያዙ በጥቂት ሳምንታት ቀደምታቸው ኦላፍ ሹልዝ አይደረግም ሲሉ ለዓመታት የከለከሉትን የጀርመንን የረጅም ርቀት መቺ መሣሪያ የመጠቀም እገዳ አዲሱ ቻንስለር ሜርዝ አንስተዋል። ይሁንና ሜርዝ በውድመት አቅሞ ከባድ የሆነውና የራሽያን ዋና ከተማ ሞስኮ ቀጥተኛ ኢላማ ማድረግ የሚችለውን ጀርመን ሰራሽ ቶራስ ሚሳኤል ለዩክሬን እንደሚሰጡ ግን አልገለጹም። ይሁንና የሀገሪቱን ሥልጣን ከመያዛቸው በፊት ጀርመን መሣሪያውን ለዩክሬን መስጠት እንደነበረባት በአጽንኦ ይናገሩ እንደነበረ ይታወቃል። ከእንግዲህ በዩክሬን ላይ ገደቡ ተነስቷል ከማለታቸው አኳያ ግን መንግሥታቸው ቶራስ ሚሳይሎችን ላለመስጠት ምክንያት የለውም። የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በዛሬው ዕለት ጀርመን እንደሚገቡ ይጠበቃል። ቶራስ ሚሳይል አምስት መቶ ኪሎ ሜትር ርቀት ይመታል። እንግዲህ አይ ቲንክ ኢሳያስ ያው ወደ ነበርንበት የመመለስ ብቻ ሳይሆን ምናልባትም ከድጡ ወደ ማጡ እየገባ ሊሆን ይችላል። የዩክሬን ጦርነት እንግዲህ በዚህ በሩሲያና ዩክሬን ጦርነት ብዙ ጊዜ ፕሬዚዳንት ዘለንስኪ ያሰቡት እየተሳካላቸው ነው የሚሄደው ማለት የሚቻልበት ሁኔታ ላይ ነው። አሁን ያለ ነው። ምክንያቱም አሁን አውሮፓም ሆነ አሜሪካ ፊታቸውን ወደ ዩክሬን ካዞሩ በፊት ስንል የነበረው ወደ ሶስተኛው ዓለም ጦርነት፣ አሁን ይሄንን ቃል ራሱ አሁን ዲሚትሪ ፔስኮቭ ተናገሩት። አሁን ድጋሚ ማለት ነው። አሁን ይሄ ወዴት አቅጣጫ ነው እየወሰደን ያለው? ዶናልድ ትራምፕ አሁን ሙሉ በሙሉ ከአውሮፓ ጎን ይቆማሉ ተብሎ መገመት የሚቻልባቸው ፍንጮች አሉ። ከመገመት በላይ በተጨባጭ በአሜሪካ በኩል በተለይ ሊንድሴ ግርሃም የሚባሉ የፕሬዚደንት ዶናልድ ትራምፕ ደጋፊ ሪፐብሊካን ሴናተር ናቸው። እሳቸው ከዲሞክራቲክ ፓርቲ ቁልፍ ሴናተር ጋር ተጣምረው ያረቀቁትና አሁን እንደምንሰማው ከወራት በፊት ነው የተባለው ከወዲሁ ረቂቁ በሰማንያ የሴናተሮች የድጋፍ ፊልማ ያገኘና ይሄንን ጉዳይ በአሜሪካ ሴኔት ላይ እንዲቀርብ ዶናልድ ትራምፕ የፈቀዱለት ጸድቆ ሕግ መሆኑ እንደማይቀር የተነገረለት እቅድ አለ። ያ እቅድ ራሽያ ላይ ሌሎች ጠንካራ ማዕቀቦችን መጣልን የሚጠይቅ ነው። በተለይ ደግሞ ከራሽያ ዋነኛው የኢኮኖሚዋ ጉልበት የሆነውን እና ይሄን ውጊያ ለመቀጠል እስትንፋስ የሆናትን የነዳጅ ሽያጯን፣ የተፈጥሮ ጋዝ ሽያጯን እና የድንጋይ ከሰል የመሳሰለው እንደ ዩራኒየም እነዚህ ላይ የቀሯት ዋነኛ በተለይ ነዳጅና የተፈጥሮ ጋዝ እነዚህን የሚገዙ ሀገራት ላይ በሌላ አነጋገር ቻይናና ህንድ ላይ የ500 ፐርሰንት ታሪፍ እንዲጣል የሚጠይቅ ነው። አይደለም የ500 ፐርሰንት ታሪፍ የ145 ፐርሰንት ታሪፍ ቻይና ላይ በጣልበት ወቅት ቻይና በግልጽ እንዳስቀመጠችው ፕራክቲካሊ በአሜሪካና በቻይና መካከል የነበረው የንግድ ግንኙነት ቆሟል ማለት ነው። አምስት መቶ ፐርሰንት ታሪፍ ማለት ምንም ንግድ የለም ማለት ነው። ህንድንም እንደዚህ ነው የሚያደርጋት። ይሄ ህንድን ቢያንስ እስከ መቶ ቢሊየን ዶላር የሚደርስ ገቢ የሚያሳጣት ነው። ይሄንን እምቢ ብላ ከራሽያ ብትልክ ብትገዛ ማለት ነው። ይሄ እቅድ ሴኔት ቀርቦ ተቀባይነት አግኝቶ ህግ ቢሆን እና ህንድ ከራሽያ የምትገዛበት ዓላማ በርካሽ ስለምታገኝ ነው፣ ይጠቅማታል። አሁን አንድ ከዛ በኋላ ከዚህ ውሳኔ በኋላ አንድ ብልቃጥ ነዳጅ ወይም የተፈጥሮ ጋዝ መግዛት አችልም ከራሽያ ወይም ይሄን ካደረገች ከአሜሪካ ጋር ያላትን ከመቶ ቢሊዮን ዶላር የበለጠ ንግድ ይዘገዋል ማለት ነው። በተመሳሳይ ሁኔታ ቻይና ላይም እንደዛ ነው። ስለዚህ ፕሮባብሊ ቻይና ይሄ አይነት እርምጃ ቢወሰድና ከራሽያ መግዛቷን ብትቀጠል ኢኮኖሚ ትርጉም አይሰጥም ፖለቲካዊ ወይም ስትራቴጂክ በሁለቱ ሀገሮች መካከል ያለውን ስትራቴጂክ ሽርክና የሚያራምደውን የመጨረሻ ዓላማ ከመደገፍና የመጣው ቢመጣ ይህንን ስትራቴጂ ከግቡ ከማድረስ ወደኋላ አልልም ከሚል አቋም ካልሆነ በስተቀረ አምስት መቶ ፐርሰንት ታሪፍ የሚጣልብ ሆኖ አንድ ብልቃጥ ነዳጅ ከራሽያ ልትገዛ ትችልም ስለዚህ የመጨረሻው አደገኛ አካሄድ ይሆናል። በኢኮኖሚ ደረጃ ማለት ነው። ዶናልድ ትራምፕ ትናንት በማህበራዊ ሚዲያ ገጻቸው አንድ ነገር ግልጽ አድርገዋል። እሁድ ዕለት ዶናልድ ትራምፕን ቀውስ ብለዋል። ሰውየው የምነካው አብዷል ወይ ነበር ያሉት እሁድ ዕለት። ትናንት ደግሞ ያሉት ቭላዲሚር ፑቲን በሳት እየተጫወተ ነው። እኔ ባልሆን ኖሮ ሀገሩ ላይ ይደርስ የነበረውን መከራ የሚገነዘብ አልመሰለኝም፣ በማለት የገለጹት ዲሚትሪ ሜድቬዴቭ ምን ሌላ ነገር ሊመጣ ይችላል? ሶስተኛ ዓለም ጦርነት ነው አምጡት አይነት መምላሽ ነው የሰጡት። ራሽያ ላይ ልታመጡ ምትችሉት የከፋ የከፋ ነገር ምትሉት ሶስተኛ ዓለም ጦርነት ብቻ ነው ሊሆን የሚችለው። ይህን ትራምፕ ይረዳሉ ብዬ ተስፋ አደርጋሉ የሚል ነው። ስለዚህ አሁን እንግዲህ ዶናልድ ትራምፕ ይህን ጦርነት ለማቆም ከቀደምታቸው ጆ ባይደን መቶ በመቶ የተለየ አቋም ይዞ የመጡ ነበሩ። እነዚህ በሙሉ ያደረጓቸው፣ ያቀረቧቸው፣ የሰላም ሀሳቦች ያራመዷቸው ፖሊሲዎች ፕራክቲካሊ በራሷ በራሽያ ራሽያ ባላት የራሷ ስትራቴጂ በአውሮፓውያኑ በዩክሬንና በአውሮፓ ጥምረት በሁለቱ ተጋትሮ ገጥሞታል። ስለዚህ አሁን የዶናልድ ትራምፕ የትናንት መግለጫውን ስንመለከት ያለ ሁኔታ ቭላዲሚር ፑቲን ላይ የከፋ ጫና ወደ ማሳደሩ እና እና የሜርዝ ደግሞ የጀርመኑ ቻንስለር የገለጹት ነገር ይሄ የጀርመን ብቻ አቋም አይደለም ነው ያሉት። አሁን አሪቲቪ ላይ ላይ እንደሰማሁት ራሽያ ቱዴይ ማለት ነው። ራሽያ ምንድን ነው ይሄ ምስጢር የሆን ወይ ያወጡት የሚል ነው። ምክንያቱም እሳቸው ይሄ ገደብ ተነስቷል ያሉት ከወራት በፊት ነው። አሜሪካ፣ ጀርመን፣ ፈረንሳይ እነዚህ ባለ ኒውክሌር ሀገሮች ናቸው። ጀርመን ብቻ ነች ኒውክሌር እና እራሷ ጀርመንን ጨምሮ ይሄን ገደብ ካነሱት ቆይቷል። ሰው አሁን ተግባራዊ የማድረግ ሁኔታ ነው። ከዚህ በኋላ ለዩክሬን እነ ስቶር መሻዶ አቅም በፈቀደው የሚሰጡ ናቸው ማለት ነው እነ አታካም ሚሳይሎች እና እንደዚህም ደግሞ እንግዲህ እጇ ላይ ያሉ አታካም ሚሳይል በባለፈው በጆ ባይደን አስተዳደር የተፈቀደላት በእጇ ላይ ያሉ ስቶር መሻዶ አሉ። አሁንም ስቶር መሻዶ ለመስጠት ነፃ ናቸው ፈረንሳይና እንግሊዝ አሁን ደግሞ የጀርመኑን ቶራስ 500 ኪሎ ሜትር የሚመታ ሞስኮን ቀጥተኛ ኢላማ የሚያደርግ ማንኛውንም በሲሚንቶ በአርማታ የደደረ ከምድር ውስጥ በታች የተቀበረ እንደዚህ አይነት ይሄ ምንድን የሚባለው ማጠናከሪያ በከፍተኛ የሚጠበቁ ለምሳሌ ቁልፍ የሆኑ ስትራቴጂክ ቦምበሮችን እንዳይመቱ የሚሰራላቸውን ግድግዳውን አፍርሶ መምታት የሚችል ነው እና ይህንን መሳሪያ ጀርመን ፕራክቲካሊ እንደምትሰጥ ያረጋገጠ ንግግርን ያደረጉት። ምክንያቱም ለጊዜው አላነሱትም፣ አነሱትም ይህንን ነገር ሜርዝ ግን ዛሬ ይኖ አንዳንድ ቀን ለአዲስ ነገር እንዲሆን አቆይተውታል ተብሎ ነው የሚገመተው። ዛሬ ፕሬዚደንት ዘለንስኪ ጀርመን ይገባሉ። ስለዚህ በሁለቱ መሪዎች መካከል በሚደረገው ንግግር ላይ ጀርመን ለመጀመሪያ ጊዜ ለዩክሬን ይህንን መሳሪያ እንደምትሰጥ ወይም እንደምትሰጥ የሚረጋገጥበት ሊሆን እንደሚችል ይጠበቃል እና ከድጡ ወደ ማጡ ተመልሰናልና በቀጥታ በኔቶና በራሽያ መካከል ጦርነት እንዲከፈት የሚያስችል ሁኔታ ተፈጥሯል። ልብ አድርግ እንግሊዝ፣ ፈረንሳይ አስቀድመው ተናግረዋል። እነ ጀርመንን ይዘው የሰላሳ አገሮች ጥምረት የሚባለው ማክቸዋል። ይሄ ነው ዩክሬን ምድር እንገባለን። ራሽያ ባቀረበችው በኒውክሌር ፓወር ሀገሮች የተደገፈ የረጅም ርቀት መሳሪያ ጥቃት በኒውክሌር እንዳጠቃ ወይም እንድከላከል መብት ይሰጠኛል ሕገ መንግስቴ ላይ በተከለሰው እንትን ነው ብላ መናገሯ ብቻ ሳይሆን እራሳቸው እነ እንግሊዝ እነ ፈረንሳይ መር የሆነ ኃይል ዩክሬን ምድር እንዲገባ በመወሰን ነው ወታደራዊ ኃይል እያቀናጁ ያሉት። ስለዚህ አሁን የተኩስ አቁሙ ነገር 30 ቀን ተኩስ አቁሙን መቀበል አለባት የሚለው ራሽያ ላይ የሚደረገው ጫና አስተነሳም አይነሳም ራሽያ ደግሞ የራሴን የሰላም አካሄድ መዋቅር በተመለከተ በጽሁፍ ለማቅረብ በዝግጅት ላይ ነው ያለውት ብላለች። ይህ ዝግጅቷ የሰላሳ ቀኑን የተኩስ አቁም አይቀበል መጀመሪያ የዚህ ጦርነትን ስረ መሰረታዊ ችግሮች መፍታትና ከነሱ መፈታት በኋላ ነው የተኩስ አቁምን የሚያቀርበው። ስለዚህ እነዚህ ሁኔታዎች ተጣምረ አሁን ያለው ሁኔታ በአውሮፓውያኑ በቀጥታ ገብቶ የመዋጋቱን ሀሳብ እያራምዱ ያሉበት ጭምር ነው እና ከልጡ ወደ ማጡ እየገባን ነው አለ። አሁን እንግዲህ እያንዳንዱ ነገር ዞሩ በጣም እየከረረን እየመጣ ነው ያለው እና ሩሲያን ለምሳሌ ከቻይና ከህንድ፣ ከብራዚል እና ከሌሎች ሀገር የምትናገደውን ነገር መቶ ፐርሰንት ማቆም ወይም ደግሞ ገዢዎቹ ላይ አምስት መቶ ፐርሰንት ታሪፍ ከተጣለ ሩሲያ ወደ ሶስተኛው ዓለም ጦርነት የማትገባበት ተጨባጭ የሆነ ሌላ ምን ምክንያት ይኖራታል? ህዝቦቿ በከፍተኛ ችግር ውስጥ ነው የሚወድቁት እና ይሄ በራሱ የተከለከሉ መሳሪያዎችን እንድትጠቀም አያስገድዳትም ወይ? ገፊ አይደለም ወይ? ይሄ ራሱ ይሄ ለራሳቸው ለፕሬዚደንት ቭላዲሚር ፑቲን የሚቀርብ ጥያቄ ነው ኢሳያስ። ነገር ግን ጉዳቱ ከፍተኛ ነው የሚሆነው። ይሄም ደግሞ ለራሽያ ይጠፋታል ብሎ ማሰብ አይቻልም። ስለዚህ እንዳልኩህ አንዳንድ ጊዜ እንዲህ የሚባል ነገር አለ፣ የተቆረጠ ነገር ሊሆን ይችላል ነው የሚባለው። እንደሚታየው ከዚህ ቀደም ደጋግመን እንደምንለው ፓራሊሲስ ነው አለም ራሷን። አለም ሺ የተማረ የተመራመረ ገለመሌ ቢባልም እውቀት አያድንም። እና በዚህ ውስጥ ብዙ ጉጉቶች አሉ። እኔ እናንተ ልናየው ከምንችለው በላይ የሆኑ የውስጥ ብዙ ጉጉቶች አሉ። ለምሳሌ ሊንድሴይ ምናምን የሚባሉት የአሜሪካ ሴናተር ወርሞንገር ናቸው። ከፍተኛ ተጽዕኖ ያላቸው ጦር ወረድ ሲሆን ሰው ናቸው። አንዳንድ ቀን በሚናገሩበት ጊዜ የእሳቸው ነገር ስትሰማ አሜሪካ ኒውክሊየር አውዳሚ የሆነ በኒውክሊየር ምንም አይነት ጥቃት እንዳይደርስባት አስተማማኝ መከላከያ ያላት እስኪመስል ድረስ ነው የሚናገሩት እና አሁንም ድረስ ከራሽያ ጋር ቀጥተኛ ጦርነት ያልተደረገው ኢቨን በጆ ባይደን መከላከል እንጂ የአሜሪካ የውስጥ ኃይሎች ቀጥታ ራሽያን መግጠም መውጋት ያስፈልጋል የሚሉ አሉ። ስለዚህ አሁን ይሄ ሁኔታ ነው እንትን ያለው ዞሮ ዞሮ እንግዲህ አዋቂዎቹ ሀያላኑ መሪዎች የሚወስኑት ነገር ይሆናል። ግን መቀበል ያለብን በዚህ ጦርነት ውስጥ ለዩክሬንም፣ ለራሽያም፣ ለእኛም፣ ለሰው ልጅ ለአሜሪካም የመጣ አንድ ጥሩ ስጦታ ቢኖር ትራምፕ ናቸው። የኔ አቋም ይሄ ነው። ራሽያ ከትራምፕ ጋር መስራት አለባት በዚህም ሆነ በዚያ ምክንያቱም ራሽያ እና ትራምፕ አንድ ላይ ከሰሩ ነው አውሮፓ ውስጥ የምናየው ጦራ ውርድነት ሊቀርና አለምን ከአጠቃላይ ልቂት ማዳን የሚቻለው ስለዚህ አሁን ግን አስደንጋጩ ነገር በትራምፕና በክሬምሊን መካከል እንካ ስላንቲያ እየተጀመረ ነው ይሄ ነው ከድጡ ወደ ማጡ ልንገባ ነው የሚያሰኘው አለም ለስንሳሌው ከወዲ አመሰግናለው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 በ2 በሁለት ፐርሰንት ቅድሚያ ክፍያ እስከ 30 ፐርሰንት በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።